ሀገራት የኢኮኖሚ ማሻሻያ ካደረጉ ወዲህ ቀዳሚ ተግባራቸው ምጣኔ ሀብታዊ እንቅስቃሴውን ጤናማ ማድረግ የውጭ ምንዛሬ ግኝትን ማስፋት ተጠቃሾቹ እንደሆኑ የምጣኔ ሀብት ምሁራን ይናገራሉ የገንዘብ ግብይቱ ፍላጎትን ማዕከል ያደረገ እንዲሆንና ተያያዥ የዘርፉን ጉዳዮች ለማድረግ ልዩ የውጭ ምንዛሬ ጨረታንም ያወጣሉ ወደ ገባ መር ኢኮኖሚ ስንገባ ብዙዎች ውጭ ጉዳይ ውጭ ምንዛሬን ይፈልጋሉ ኢኮኖሚያችን በጣም ይፈልጋል ስለዚህ ይሄ ሾርቴጅ እንዳይገጥም ነው ሀገራቶች ይህን የሚከተሉት ለምንድን ነው አንዳንድ ጊዜ ይሄ ፎሬን ሪዘርቭ ሬሾ የምንለው ደሃ አገራቶች ውስን ፎሬን ሪዘርቬሬሽኑ ያላቸው ስለዚህ ከሚያ ከናውኑት የኢኮኖሚክ አክቲቪቲ ሴክተሮች ቅድሚያ የሚሰጡትን ሴክተሮች ቅድሚያ ለመስጠት ይረዳቸዋል። ይሄ የውጭ ምንዛሪ ልዩ ጨረታ ማለት ነው። ይህ ገበያ መር ምጣኔ ሀብትን በሚከተሉ ሀገራት ተለምዷዊ የሆነ ነው የሚሉት ምሁራኑ፣ ኢትዮጵያ ውድድርን ባማከለ መልኩ ልዩ ጨረታን ማካሄዷ ተግባራዊ ያደረገችው የተሟላ የማክሮ ኢኮኖሚ ማሻሻያው አንዱ አካል መሆኑን ያነሳሉ። መንግስት የሚገኘውን በብሔራዊ ባንክ በኩል አድርጎ ለገበያው ያቅርብና ያሸነፈው የውጭ ሀገር ምንዛሪውን ይወስዳል። ያ ወሰደ ማለት ምንድን ማለት ነው? በሌላ ቋንቋ ባለሀብቶቻችን የሚፈልጉት መንግስትም ሲፈልግ ወስዶ የሚጠቀመው ነገር ይሆናል ማለት ነው እና እየተካሄደበት ካለው የማክሮ ኢኮኖሚክ ሪፎርም ጋር የተገናኘ እሱን ለማሳካት የተደረገ ያለው አካል ነው። ከተሟላ የማክሮ ኢኮኖሚ ማሻሻያው ብሔራዊ ባንክ የገንዘብ ግብይቱን ገበያ መር እንዲሆን ማድረጉ ለምጣኔ ሀብቱ የሚያበረክቱ አስተዋጽኦ የጎላ ስለመሆኑ ይጠቃል ይጠቀሳል። ሁሉም የውጭ ምንዛሬ እንቅስቃሴዎች በባንኩ ስርዓት እንዲያልፉ የራሱን ሚና እንደሚወጣም እንዲሁም ይህ ሂደት ተግባራዊ ከተደረገ ወዲህ የውጭ ምንዛሬ የሚሹ አስመጪዎች ለሚያቀርቡት የውጭ ምንዛሬ ጥያቄ ከንግድ ባንኮች የሚያገኙት ይሁንታ ከቀደመው የተሻለ መሆኑን የጠቆሙት ምሁራኑም ብሔራዊ ባንክ የሚያወጣቸው ልዩ ጨረታዎችም በአገሪቱ ምጣኔ ሀብት ላይ ያሉ መዛነፎችን በማድረጉ ረገድ አይነተኛ ሚና አላቸው ይላሉ። የሚቀጥል ነገርም ነው ይዘው ይሄ ነገርና እያየ ይህንን ነገር ስታደርግ የዋጋ ንረቱን ማረጋጋት እንትኑ ነው። እንደውም የሚበልጠው ነው እኔን የሚታየኝ እንደ ባለሙያ ማለት ነው። ይሄ ጨረታ የጥቁር ገበያን በመቀነስ እዛ ጋ እዚህ ጋ ያለውን የዋጋ ንረትን የሚቀንስበት አግባብ ነው የሚበልጠው። እንደውም ዋጋ ንረትን የሚያረጋጋበት ነው የሚበልጠው። ና ብዙም ይሄና ስጋት የሚመጣበት አይደለም። ኢኮኖሚውን ከመለወጥ አንጻር የውጭ ሀገር ምንዛሬ አቅርቦት ቋጠሩን ከመፍታት አንፃር ትልቅ አስተዋጽኦ ይኖረዋል። ባለሀብቶችን ያነቃቃል። የሚፈልጉን ያክል እንኳ ባይሆን የቀረበው ለገበያ እኮ ከኢትዮጵያ ፍላጎት አንጻር ሲታሰብ እዚህ ግባ የሚባል አይደለም። ግን እቺው የተገኘችውን በአግባቡ ራሽናል አሎኬሽን የሚባል ነገር አለ ማለት ነው። እቺ ዶላር በጥሩ ውጤት ልታስመዘግብ ፋይዳዋ ትልቅ የሆነ ቦታ ላይ የምትመደብ ከሆነ የተባለውን የታለመውን ምግብ ከማምጣት በጣም በጣም አስተዋጽኦ አለው፣ ፋይዳ አለው። ባንኩ ከሰሞኑ 27 የንግድ ባንኮችን ባሳተፈበት የልዩ የውጭ ምንዛሪ ጨረታው 1 ዶላር ወደ 135 ብር ገደማ መመንዘሩ ብሎም የንግድ ባንኮች ለደንበኞቻቸው የሚያቀርቡበት ተመን በዋጋ ግሽፈቱ ላይ ተጽዕኖ ያሳድር እንደሆን ለተነሳው ጥያቄ ከምሁራኑ ተደምጧል። ባንኮቹ አሁን ውድድር ላይ ናቸው፣ ውድድር ላይ ናቸው። ቢጨምሩ ቢጨምሩ ቢሄድ ቢሄድ ከሁለት ፐርሰንት በላይ የጨምሩ ማለት አንድ ብር ከምናምን ቢጨምሩ ነው። አንድ ብር ከምናምንም ላይ ጨምሩ ይችላሉና ስለዚህ ይሄን ያህል ኢንፍሉዌንሱ የሚፈራ ያህል አይደለም። የሚፈራ ያህል አይደለም። ግን ኢኮኖሚን ለማረጋጋት የሚያደርገው ሚና ግን ቀላል አይደለም። ይሁንና ግን ለባንኮች በጨረታ የተሰራጨው የውጭ ምንዛሪ ለታለመለት ዓላማ እንዲውልና ለሁለንተናዊ የምጣኔ ሀብት መነቃቃት በጎ ሚናውን እንዲወጣም ብሔራዊ ባንክ ክትትልና ቁጥጥር ማድረግ ይኖርበታል፣ የምሁራኑ ምክር ሀሳብ ነው። ብሔራዊ ባንክ ጋይድ የሚያደርግበት ነገር ትልቁ ነገር ነው። በተለይ ከዚህ ወጣ ብሎ የሚገኝበትን ብሔራዊ ባንክ በትክክል ጋይድ ማድረግ አለበት። መቆጣጠር አለበት። መቆጣጠርን ብቻ ሳይሆን ደግሞ እነዚህም ባንኮች ካፓሲቲ ላይ መስራት አለበት። ካፓሲቲያቸውን ቢውልድ ማድረግ አለበት። እያንዳንዷ ዶላር የገዟትን የት አደረጓት የሚለው ያቺ ያ ቦታ ደግሞ ትክክለኛ ለምጣኔ ሀብቱ የሚያስፈልግ ነው ወይ እርሻውን ሊያዘምን ለሚችል ነገር ነው ወይ አውጭ ሀገር ምንዛሬ እየተወሰደ ያለው ወደ ኢንዱስትሪ ሽግግር ለምናደርገው ነገር የተሻለ አስተዋጽኦ ሊያደርግ ወደሚችል ነገር ነው እየተወሰደ ያለው። ካልሆነ በስተቀር ማስቲካና ስጋራን ገዝቶ አገር ውስጥ አስገብቶ ለመሸጥና ትርፍ ለማግኘት ብቻ ነው እየተደረገ ያለው የሚለውን ነገር ቁጥጥር ይፈልጋል፣ ክትትል ይፈልጋል።